የሰራሁት ዘፈን አይደለም፣ ዝማሬ ነው በማለት ታሪኩ ጋንኪሲ ለኢዩ ጩፋም የሰጠሁትም ለዛም ነው በማለት ሀሳቡን ገልጸዋል። ይህን ዘፈን በደንብ ይስሙት፣ መጀመሪያ ዘፈን ነው መዝሙር ነው። ሰላም ጤናስጥልን ውድ ኢትዮጵያውያን ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ አድስ ከሆናችሁ ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሚዛናዊ መረጃዎች በዚሁ ቻናል ስለምተላለፉ የገሌ እንዲህ ነው እንዲህ ነው ከማለት ሀቁንና ለእውነታ ብቻ በመቆም ትክክለኛ መረጃዎችን በማቃበል አንድ ነገር እንዴት ነው የሚሆነው? ልክ ነው ወይስ ልክ አይደለም በሚል ዙሪያ የምናየው ይሆናል። እንዴት ነው ዛሬ መሰናዷችንን በማስመልከት ታሪኩ ጋንኪሲ ዲሽታጊና ከአዲስ ቃለመጠይቅ በተለይ በእርሻው ስራ ላይ ሆኖ በሰጡት ዋነኛና ልደመጥ የሚገባ በማስመልከትም ምንድን ነው እውነታው በሚል ዙሪያ የምናየውናል። ታሪኩ ጋንኪሲ ድሽታጊና በኢትዮጵያ ታሪክ፣ አዎ ታይቶ ተደምጦ በማይታወቅ ሁኔታ በአርቲስት ደረጃ የህዝብን ፍቅር ያገኘ ድምፃዊ ነው ብባል የማይካድ እውነታና ሀቅ ነው። ታሪኩ ጋንኪሲ ትውልዱም እድገቱም በደቡብ ኦሞ እንደሆነና ታሪኩም ብዙ ፈተናና ውጣ ውረድ እንዳሳለፈ ከዚህ በፊትም እሱም በአደባባይ መናገሩ የሚታወስ ነው። ጎዳና ተዳዳሪ ሆኖም ህይወቱን መርቷል። ብዙ ፈተናዎችን ያሳለፈ የኢትዮጵያ የመከላከያ ሰራዊት አባል እንደነበረም ሁኔታዎቹም ከዚህ በፊትም እሱም የወጡትን መረጃዎችም ያሳያሉ። ታዲያ ታሪኩ ጋንኪሲ ከአንድ ከደቡብ ምድር በጣም በሚገርም ሁኔታ ዲሽታጊና አዳም ወንድሜ የምለው በተለይ አዳም ወንድሜ ፍቅር ጠፋ የምለው የህዝቡን ጆሮ በከፍተኛ ሁኔታ የአድማጩን ጆሮ ሊይዝ ችሏል ወይም ልስብ ችሏል፣ በከፍተኛ ሁኔታ። ለዚሁ ደግሞ ከእውቅና ጀርባ ወሳኝ ሚና የተጫወተው አቡሽ ዲሽታጊና ነበር። አቡሽ ዲሽታጊና ተወልዶ እድገቱን በደቡብ ጎፋ የሚባል ስፍራ እንደሆነ እውነታዎቹ ያሳያሉ። ጎዳና ላይ ሆኖ ሲጨፍር ያዘፈነው ባንዴ ቫይራል ከመውጣቱ የተነሳ የታሪኩ ጋንኪሲ ዲሽታጊና ዘፈን ታፍኖ የቆየው በአደባባይ መተንፈሻ እንዳገኘም የወጡት መረጃዎች ያሳያሉ። ከዛም የተነሳ ታሪኩ ጋንኪሲ ስሙና ዝናው በኢትዮጵያ ላይ የገን ነው። በኢትዮጵያ ታሪክ ለዚህም ነው ታይቶም ተደምጦም በማይታወቅ ሁኔታ በርካታ ቁጥር ያላቸው ኢትዮ ኢትዮጵያኖች ከዳር እስከ ዳር የወደዱት። ከዛ በኋላ ከናሆ ሪከርድስ ጋር በመፈራረም ዘፈኑን እንደገና ሪሚክስ በማድረግ ለኢትዮጵያ ለማድረስ ችሏል። በአሁኑ ሰዓት በበርካታ ቁጥር ያላቸው በሚሊዮኖች ተመልካቾች ከተገኘለት ስራዎች መካከልም አንዱ ሊሆን ችሏል አንድ ሰው ቋንቋ ሳይሆን የኢትዮጵያ ህዝብ በአሁኑ ሰዓት በከፍተኛ ሁኔታ እየሰለጠነ ይገኛል ቋንቋው ሳይሆን መልእክት ለማስተላለፍ የወደደው ነገር ከመልእክት ሆኖ ትኩረት ሊያደርገው የሚገባው እስከዛሬ ዛሬ ኢትዮጵያን ዘፈኖች በደንብ ያልገለጹትን ስለ ፍቅር በደንብ ገልጾታል በማለትም በርካቶቹም ሀሳባቸውን ሲገልጹ ተስተውሏል ምክንያቱም የሰው ልጅ መነሻ አዳምና ሔዋን ነው ስለዚህ የአንድ እናት ልጆች ነን የአንድ አባት ልጆች ነን ለምን እንደዚህ እንሆናለን በማለትም ነው ታሪኩ ጋንኪሲ የገለጸው በጣም የሚገርመው ሀሳቡን ከየት እንዳመጣ ራሱ በጣም ለህዝብ ፍቅር እንዳለውና ምን ያህል ከሰው ጋር የመኖር ፍላጎት እንዳለው ንጹህ ልብ እንዳለው እውነታዎች ያሳያሉ። አዎ ታሪኩ ጋንኪሲ በቅርበት የሚያውቁትም በጣም ንጹህ የዋህና ደግ ማስመሰል ሳይሆን በትክክል የሚኖር ድንቅ ኢትዮጵያዊ እንደሆነ ነው። ታሪኩ ቸር ነው። እሱ ጋር ሲሄድ ማንንም ፊት ነፍጎ አያቅም። በጣም ፍቅር የሆነ ሰው እንደሆነ ነው። ከዚህ በፊት ታዲያስ ዛሬ የተሰሙት መረጃዎችን በማስመልከት በርካቶችን ሊያነጋግር የቻለው ዘፈን አልዘፈንኩም እንደያቀባበሉ ነው በማለት በመጽሐፍ ቅዱስ እይታ እንዴት ነው ነገሩ በሚሉ ዙሪያዎች ነው። በርካቶቹም ጥያቄያቸውን፣ ሀሳባቸውን እየገለጹ ያሉት ታሪኩ ጋንኪሲ ዘፈን ነው ዘፍነው ወይስ ዝማሬ? በእርግጥ ምንም ጥርጥር የለውም። ግጥሙ በጣም አሪፍ መልእክት ቢኖረውም ዘፈን ነው ዘፈን እስከተባለ ድረስ ዘፈን ነው። ምክንያቱም ዋነኛው ምንድን ነው ብባል ታሪኩ ጋንኪሲ ዘፈን ዲሽታጊና ካወጣ በኋላ በመሽታ ቤትና በተለያዩ መድረኮችም ላይ ሲጨፍርና ሲያስጨፍር ነበር። ሌላው እሱ ይቅርና የኋላ ኋላ ያወጣውም ዘፈን ላይ ዋነኛው ምክንያት ለዚህም ነው። ግጥሙ ስለ ፍቅርና ስለ መልካምን ብሰብክም ታዲያስ ዘፈን እስከሆነ ድረስ ዘፈን ነው በማለትም ነው። እስከ ዛሬ ቴዲ አፍሮም ይሁን የተለያዩ ድምፃውያኖች ስለ ፍቅር ዘፍኖታል። ታዲያስ ያዘፈን አይደለም ወይ? ዘፈን ውስጥ መጥፎ ነገር ብቻ አይደለም የሚቀርበው፣ ስለ ፍቅር ይቀርባል። አዎ እንዋደድ፣ እንፋቀር፣ አፈቅርሻለሁ አፈቅርሃለሁ ማለት ምክንያቱም ዘፈን እስከሆነ ድረስ ነው። ምክንያቱም አንድ ሰው በሚዲያ ላይ ወጥቶ ኒው ኢትዮጵያን ሚውዚክ ብሎ ወይም የአዲስ የኢትዮጵያ ሙዚቃ በማለትም ነው። አልፎም ደግሞም ታሪኩ ጋንኪሲ አካሄዱ እንዴት ነበር? ከዚህ በፊት ባህላዊ ዘፈኖችን ስሰራም ግጥሙ ብቻ ሳይሆን እዛው ላይ የሚያመልከው አምላክ መክበር አለበት። እግዚአብሔር ኢየሱስ ቀጥታ ወይም ያለዚያ ደግሞ ስለ ፍቅር ብቻ ስሰራ ስሄድ በዛው ስራዎቹ ላይ ጌታችን ኢየሱስ ክርስቶስን አጉልቶ አሳይቷል ወይ? ኢየሱስን በዛው ላይ ሰብኮታል ወይ? ወንጌልን ሰብኮታል ወይ? ታዲያስ እንደዛ እስካልሆነ ድረስ ደግሞም ዓለማዊ ግብዣ ላይ አትገኙ ይላል ቃሉ። ዓለማዊ ግብዣ ላይ ነው ታሪኩ ጋንኪሲ የተገኘው። ዓለማዊ ግብዣ ላይ ከተገኘ ታዲያ እንዴት ነው ዝማሬ ሊሆን የሚችለው? ታሪኩ ጋንኪሲ ቸርች ውስጥ አይደለም ሲዘምር የነበረው፣ በአለም ላይ በተለያዩ መድረኮች ላይም ነው ሲያስጨፍር የነበረው። በርካቶች በቢራ በሰከሩበት ሰዓት ላይም አንድ ቀን የማይረሳ ክስተት መድረክ ላይ ታሪኩ ጋንኪሲን ካልሳሙክ ብሏ የሙጥኝ ብላ የቀወጠችው ልጅም የምታወስ ነው። ታዲያስ መድረክ ላይ እስከተጨፈረ ድረስ፣ መጠጥ ቤቶች ላይ እስከተጨፈረ ድረስ እንዴት ነው ዘፈን የማይባለው? ዘፈን ሲባል ሲጀመረም በውስጡ ክፋት ነገር አልያዘም። አብዛኛው ግን ክፋት ነገር የሚይዘው ምንድን ነው? ሙሉ በሙሉ ዜማው፣ ግጥሙ፣ ሀሳቡ፣ ዓላማው ለምንድን ነው ተፈለገው? ለዓለም ወይስ ለመንፈሳዊ ነገር? ታሪኩ ጋንኪሲ ቢያስተላልፍ መልካም ነገሮችን አስተላልፏል። አዎ ልክ ነው ግን ዘፈን ዘፈን ነው በማለትም ነው። በዘፈን ነው ያወጣው፣ በዘፈን ስም ነው ያወጣው። ቀጥታ ኢየሱስን እዛ ላይ ሰብኮታል ወይ የምለውም ጥያቄም ነው። በርካቶችንም ያስነሳ ከዛም አልፎ ደግሞ በርካቶችም ታሪኩ ጋንኪሲ ከኢዩ ጩፋ ጋር ምን አይነት ግንኙነት ዘፋኝ ጋር እንዴት ግንኙነት ሊኖረው ቻለ? በማለትም በርካቶቹ ሀሳባቸውን ሲያነሱ ነበር። ታዲያስ እንዴት ነው? ከዚህ በፊት ሽልማት ሰጥቷል ለኢዩ ጩፋ አምጥቶ ታሪኩ ጋንኪሲ። በቅርብ ጊዜ የማይረሳ ክስተት ነው። ታምጣልን እዚህ ለ ክራይስት አርሚ ቸርች አበረከትኳት። አዎ እዩ ጩፋ ከአመታት በፊት ወደ ጂንካ ባቅና በሰዓት ላይ መድረክ ላይ ጸልዮለት እስከ ዓለም ዳርቻ ትሄዳለህ ብሎት ነበር ታሪኩ ጋንኪስን ተንበርክኮም ታሪኩ ጋንኪሲ በእዩ ተቀብቶ ነበር። ከዛ በኋላ ነው ነገሮች የተሳኩልኝ በማለትም ከዛም የተነሳም ነበር ታሪኩ ጋንኪሲ ለእዩ ጩፋ ሽልማቱን የሰጠው ታሪኩ ጋንኪሲ ከዛ በፊትም ይሁን ብቻ አንድ የጂንካ ዘፈን ነበረው፣ ድጋሜ በናሁሪ ከርድስ እንዳድስ የተለቀቀው እማየ ጂንካ የምለው እማየ ጂንካ የምለው ታሪኩ ጋንኪሲ ዘፈን አይደለም ወይ ስለ ኢየሱስ ለምን አዘምርም ቀጥታ በግልጽ ወጥተ በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት አዎ ታሪኩ ቅን ነው ንጹህ ልብ ያለው ነው ግን ትውልዱ ማወቅ ያለበት ዘፈን አይደለም እንደ ያቀባበሉ ይቀበል ማለቱ ልክ አይደለም ዝማሬ ከሆነ ጎራ መያዝ አለበት ዘፈን ከሆነ ዘፈን መሆን አለበት ምክንያቱም ስለ ኢየሱስ ስም እኮ በቀራኒዮ ታየ ተብለውም አንዳንዶች እኮ ዘፈን ቀጥታ የምሰሩበትም ክስተትም አለ ታዲያስ ዘፈን አለም የተደበላለቀ ነገር መሆን የለበትም። ወንጌል ከሆነ ንጹህ ወንጌል፣ የኢየሱስ ስም እየጠራ በዚህ በኩል ደግሞ አለማዊ ነገር ከተጠራ ምኑን በቀራንዮ ላይ ታየ ተብሎ ደግሞም እንኳን አደረሳችሁ አብረን እንጨፍር የጌታችን ትንሳኤ ነው የጌታችን ገና ነው በማለትም የተለያዩ ነገሮች ይደረጋሉ። ታዲያስ ያልነጻ ወይም ንጹህ ያልሆነ የተቀላቀለ ነገር ከእግዚአብሔር አይደለም። ንጹህ ወንጌልን ቀጥታ መስበክ መዘመር ነው እንጂ እግዚአብሔርን ለማታለል መሞከር አይቻልም። ምክንያቱም የምትሄድበት የልብን ያውቃልና፣ በተለይ መንፈስ ቅዱስ ላይ ለማታለልና በተለይ ለማላገጥ የምሞክሩት ስርየት የማይገኝለት ከባዱ ኃጢአት እንደሆነ ይታወቃል። በተለይ በመንፈስ ቅዱስ ላይ ያሾፉት ውጤት በጣም የከፋና ከባድ እንደሆነ ጀመርም ነው። ይህን ስል ታሪኩ ጋንኪሲ እንደዛ እያደረገ ነው ለማለት አይደለም። የማንንም ውስጥ እግዚአብሔር ነው የሚያውቀው ታሪኩ ጋንኪሲ ስራውን ዘፈን አይደለም በማለትም የተናገረውን በማስመልከትም ነው ለእናንተ ይዤላቸው መጣሁት። አዎ ታሪኩ ጋንኪሲ ለአንድነትና ለፍቅር፣ ለህብረት፣ ለሰላም ለአገሩ በጣም ተቆርቋሪና ንጹህ ልብ ያለው ሰው ነው። ምናልባት ተሳስቶ እንዳው እስከ ዛሬ ዝማሬ ነው ብሎ ካስበም እስከ ዛሬ ራሱን የሸወደበት ነገር ማብቃት እንዳለበትና ከዚህ በኋላ ነገሮችን አስተካክለው ጎራ መያዝ እንዳለበት ነው። በርካታ መንፈሳዊ ሰዎችም ሀሳባቸውን እየገለጹ ያሉት እዩ ጩፋን በከፊል ልክ ነው ያሉት አሉ፣ በከፊል ደግሞ ልክ አይደለም ብሎ የተቃወሙትም አለ። ምክንያቱም እዩ ጩፋን ሽልማቱን ከመቀበሉ አስቀድሞ ለሞራሉም ቢሆን ሳይሆን ለወንጌል ነው መጨነቅ ያለበት ማንኛውም ሰው። ታሪኩ ጋንኪሲ ሽልማቱን ብቀበል ባልቀበል ብለው መጨናነቅ አያስፈልግም። ምክንያቱም በወንጌል እይታ እንዴት ነው? ካልተቀበለም ለታሪኩ ጋንኪሲ ብሎ ሊሆን ይችላል፣ ምክንያቱም መስመሩን እንዲያስተካከል ከተቀበለ ደግሞ ምክንያት ያስፈልጓል በማለትም ነው። የወንድሙ ነፍስ ነውና፣ ታሪኩ ጋንኪሲ በአሁኑ ሰዓት በሙሉ ልቡ ከአለም ወጥቶ ቀጥታ ዝማሬ ብሎ ማውጣት ካለበት ማውጣት አለበት እንጂ ጂንካ እማዬ ከፈለገ እንደዚህ በባህላዊ በተለይ እንደፈለገ የሚደረግበት ነገር ልክ እንዳልሆነ ጨምረም ወንድማዊ ምክር በርካታ መንፈሳዊ ሰዎች እያስተላለፉለት ነው። ንጹህ ልብ ያለው ድንቅ ኢትዮጵያዊ ነው። ይህ የማይካድ እውነታ ነው። ከሞት አፋፍ የተረፈ ማን የትኛው አርቲስት ነው? ከአፍ በዘለለ እስከ ህይወት መስዋዕትነት ራሱን ለመክፈል ያዘጋጀው ከታሪኩ ጋንኪሲ ውጪ። ታሪኩ ጋንኪሲ የሰራው ታላቅ ስራ በኢትዮጵያ ታሪክ የማይረሳ ነው። ራሱን እስከ መሰዋት መድረክ ላይ ወጥቶ ያኔ ህዝቡ የጦርነት ድባብ በጣም በሚያሳዝን ሁኔታ ከበሮ በደለቀበት ሰዓት ላይ በአደባባይ ወጥቶ ደረቱን ለጥይት ብሎ የቆመ ድንቅ ኢትዮጵያዊና ጀግና የህዝብ ልጅ ንጹህ ልብ ያለው ንጹህ ልብ ያለው ትክክለኛ የኢትዮጵያ የቁርጥ ቀን ልጅ ኩራት የሆነ ሰው ነው። አዎ ልታወቅ ይገባል። ግን የሰው መልካምነት ብቻ ወደ እግዚአብሔር መንግስት አያስገባም። ወደ እግዚአብሔር መንግስት ለመግባት አንድ ንጹህ ወንጌል መስመር መያዝ መስመር ውስጥ ገብቶ ደግሞ ማገልገል እንደሚያስፈልግ ቅዱሳኖች ይናገራሉ። ያን የቅዱሳን ንግግሮችን በማስመልከትም ሀሳባቸውን መልእክታቸውን በማስመልከት በቅዱሳን እይታ እንዴት ነው የምለው በተለይ ያን በማስመልከትም ምክንያቱም ወንድማችን ታሪኩ ጋንኪሲ ጎራ ይዞ ወንጌልን ቀጥታ መስበክና መዘመር እንዳለበትም ነው እየገለጹ ያሉት። ሚኪ ነኝ፣ አብሬያቸው ቆየሁት። ሰላም ቆዩልኝ።